የቀይ ባህር ጉዳይ ለኢትዮጵያ የሕልውና ጉዳይ ነው። መረጃዎችን እንደዚሁ መንገር እንጀምራለን በጣም ጥሩ ትናንትና ያው የአረፋ በዓል ተከብሮ ነበረ በሀገራችንም በአለም አቀፍ ደረጃም በድምቀት የተከበረ በዓል ነበረ ከዛ ጋር በተያዘ አንድ ሰሞኑን የወጣ መጽሐፍ ምናልባት በተወሰነ መንገድ ሊገና እንችላለን ብዬ አስቤያለሁ ፕሮፌሰሮቹና ሌሎች የሚል ርዕስ አለው ይሄ መጽሐፍ መጽሐፉ የተጻፈው በጋዜጠኝና ደራሲ ተሾመ ብርሃኑ ነው ይሄ መጽሐፍ ምንድን ነው ጉዳዩ በኢትዮጵያ ና በአለም አቀፍ ደረጃ ድሎ አስተዋጽኦ ያበረከቱ ሙስሊም ምሁራንን ፕሮፋይል የተጻፈበት መጽሐፍ ነው ተብሏል በመጽሐፉ ላይ በርካታ ኢትዮጵያውያን ሙስሊሞች ምሁራን ተካተውበታል ተብሏል። ፕሮፌሰር አደም አሊ ረዳ፣ ፕሮፌሰር አደም ካሚል፣ ፕሮፌሰር አህመድ አብዱላሚን፣ ፕሮፌሰር አህመድ አሊ አህመድ፣ ፕሮፌሰር አህመድ ዘካሪ አቡበከር፣ ፕሮፌሰር ሁሴን አህመድ፣ ፕሮፌሰር ጀማር አብዱልቃድር፣ በጣም ብዙ ኢትዮጵያውያን ሙስሊሞች ተካተውበታል ነው የተባለው። ስፔሲፊካሊ ኢትዮጵያውያን ሆነው ሙስሊም ሆነው እንደገና ደግሞ ምሁር የሆኑና ብዙ አስተዋጽኦ ያበረከቱ ሰዎች ናቸው። በዚህ መጽሐፍ ላይ የተ ያበረካተቱት በ2011 ገጽ ቀርቧል ተብሏል። ይሄ መጽሐፍ አማርኛው ማለት ነው። ከዛ በኋላ ደግሞ በእንግሊዝኛ እስከ 393 ገጽ ተጽፏል ተብሏል። ስለዚህ በሁለት ቋንቋ ነው የተጻፈው የተባለው ይሄ መጽሐፍ። መጽሐፉ ለኢትዮጵያ ተዳሚ ለጥናትና ምርምር እንዲሁም ለሌሎች ጉዳዮች አበርክቶ የነበራቸው ምሁራን ታሪክ የሰፈረበት ለተመራማሪዎች፣ ለሚዲያዎች፣ ለሌሎችም ባለሙያዎች ግብአት ይሆናል የተባለ መጽሐፍ ነው ባሳለፍ ነው ሳምንት ዘንድ የተመረቀ መጽሐፍ ነው። ጋዜጠኛና ደራሲ ተሾመ ብርሃኑ ነው ይህን መጽሐፍ የጻፉት። ሀገር አቀፍ የባህል የታሪክና የቋንቋ ልማት ጉባኤ በደብረ ብርሃን ዩኒቨርሲቲ ተካሂደዋል። ጉባኤው ታሪክ፣ ባህል፣ ቋንቋ፣ ቱሪዝምና ሀገር በቀል እውቀት ለዘላቂ ማህበራዊ ፋይዳ የሚል መሪ ቃል ነበረው። በጉባኤው ዩኒቨርሲቲው ማህበረሰባዊ ፋይዳ ያላቸው የታሪክና ባህል እሴቶችን ማጉላት ላይ ትኩረት አድርጎ እየሰራ ያለውን ነገር እንዲሁ ገልጿል። በዚህ ጉባኤ የደብረ ብርሃን ዩኒቨርሲቲ ለኪነ ጥበብ ባለሙያዎች እውቅና ሰጥቷል። ዩኒቨርሲቲው በሙዚቃው ዘርፍ ለአርቲስት መሰረት በለጠ በስነ ጽሁፍ ዘርፍ ደግሞ ለደራሲና አርታኢ ሀይለ መለኮት መዋል እንዲሁም ለእርቅ ይሁን በላይነህ አምባሳደሮች ናቸው። በኪነ ጥበቡ፣ በስነ ጽሁፉ ዘርፍ በሚል እውቅና ሰጥቷቸዋል። ዩኒቨርሲቲው ለሙያተኞች እውቅና የሰጠው ለኪነ ጥበብ እድገት ላበረከቱት አስተዋጽኦና አካባቢውን በማስተዋወቅም ለነበራቸው ሚና ነው ተብሏል። የዛሬ ሳምንት ትልቅ ርዕስ ነበረ። በተለያዩ መገናኛ ብዙሀንም እንዲሁ ስንሰማው ነበረ። ለሰባ ሁለተኛ ጊዜ የተደረገው የሚስ ወርልድ የቁንጅና ውድድር አንድ መቶ ስምንት ሀገራት የተካፈሉበት ውድድር ነበረ። በዚህ ውድድር ላይ ኢትዮጵያ በሀሴት ተወኪላ ሁለተኛ ደረጃ ኒሳ አጠናቃለች። ከአለም ከአፍሪካ ደግሞ አንደኛ ሆና ነበረ። ይሄ በጣም ሲወራ የነበረ ዜና ነው። በሳለፍነው ሳምንት ሀሴት ወደ ሀገሯ ተመልሳለች። ወደ ሀገሯ ስትመለስም ደሞ አቀባበል ተደርጎላታል በቦሌ ዓለም አቀፍ አውሮፕላን ማረፊያ የትልቅ የመንግስት ኃላፊዎች ተገኝተው አቀባበል አድርገውለታል። የባህልና ስፖርት ሚኒስትር ዴታ ፕሮፌሰር ነቢዩ ባየ፣ የባህልና ስፖርት ሚኒስትር ዴታ ነፊሳ አልማዴ፣ የአዲስ አበባ ባህልና ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳ በአቀባበል ስነ ስርአቱ ላይ የተገኙ ባለስልጣናት ነበሩ። ከአቀባበሉ ስነ ስርአት በኋላም ሌሎች ዝግጅቶች ተካሂደዋል። ሀሴትም በተመለከተ አምባሳደር አድርጎም ተሾማለች። በባህልና ስፖርት ሚኒስቴር ነው እቺ ሀሴት አምባሳደር ሆና የተሾመችው። ሚኒስትር ዴታ ነፊሳ አለማዲ እዚህ አቀባበል ከተደረገላት በኋላ ይህንን የአምባሳደሩን ሹመት እንደ ሰጧት ተናድረዋል። በቀጣይም ኢትዮጵያን ባህል በሰፊው የማስተዋወቅ ስራ አደራም እንደተጣለባት ተነድሯል። እንግዲህ ቁንጅና ውድድር ማሸነፍ አለም አቀፍ መድረክ የሀገርን ስም ከማስጠራት ለራስም ጥቅም ከማስገኘት ባሻገር ከዛ በኋላ በሚመጣው አሁን እሷ የደፋችው አክሊል እስከሚቀጥለው አመት ድረስ የእሷ ሆኖ ነው የሚቀጥለውና ይህንን እውቅናዋንና ይህንን ሽልማቷን ተጠቅማ ኢትዮጵያን ባህል ታስተዋውቅ ኢትዮጵያን በተለያዩ የአለም አቀፍ መድረኮች እንድታስተዋውቅና ስራዎችን እንድትስራ ነው የአምባሳደርነት ሹመት የተሾመችው። ይህም ያለፈው ሳምንት ላይ ተሰማናቸው ዜናዎች መካከል አንዱ ነው። የቆንጅና ውድድር ላይ ከዚህ በፊት ኢትዮጵያ ጥቂት ጊዜ አንድ ሁለቴ ቴ ሶስቴ ተካፍላ ነበረ። በሀያት አህመድ እና በሳያት ደምሴ መጀመሪያ ምን አስተው ሰው ሃያት አህመድ ከዛ ሳያት ምሄዳ ነበረ። የሀሴት ግን ትልቁ ውጤት ነው። በጣም ትልቁ ውጤት ነው። ስለዚህ በዘርፉ ላይ እየሰሩ ያሉ እድሎች እንዳሉ በጣም ማሳያ የሚሆን ነው። ብዙ ጊዜ እንዲህ አይነት ጉዳዮች ላይ አንሳተፍም። ዘርፉ ላይም እንደዚሁ የተለያዩ ጥያቄዎች ይነሳሉና፣ ይሄ የሀሴት ትልቅ መነቃቃት ነው ብዬ አስባለሁ። በተለይ ወደዛ ሙያ ለሚገቡትም አዲስ አጋጣሚ ጥሩ አጋጣሚ ነው። አዎ፣ ሀሴትም በዚህ መድረክ ላይ ንግግር አድርጋ ነበረ አምባሳደሩ ኛ በማሳለፈው ጊዜ ሙሉ ኢትዮጵያን ለማስተዋወቅ ስራለሁ ብላለች። ኢትዮጵያን ከማስተዋወቅ ስራው ባሻገር ደግሞ በሴቶችና ህጻናት ላይም ብዙ ስራዎችን እንደምትሰራና ና ይሄ የጣለባት አደራ ከባድ እንደሆነ፣ ነገር ግን በብቃት ለመውጣት ዝግጁ እንደሆነች ተናግራለች። ባለፈው ሳምንት በስፋት ከተወሩ ጉዳዮች መካከል ብናነሳው ብዬ ያሰብኩት አንደኛው የቢልጌት ከኢትዮጵያ ያገኘውን ሽልማት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ታላቁን የክብር ኒሻን ለቢልጌት በብሔራዊ ቤተ መንግስት በተካሄደ ስነስርዓት ላይ ባሳለፍነው ሳምንት ሸልመዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ ስራዎች የተሰጠ ነው ተብሏል። ቢልጌት ከቴክኖሎጂ ፈርቀዳጅ ነው። ከዛ ባሻገር ግን ከቅርብ ጊዜ ወዲህ በበጎ አድራጎት ስራዎቹ ላይ በጣም ጊዜውን እየሰጠ ነው የሚገኘው። ጌትስ ኖትስ የተባለ ብሎግ አለው። እዛ ብሎጉ ላይም በብዛት ከዚህ ከሚሰጣቸው በጎ አድራጎት ስራዎች ጋር በተያዙ የሚነሱ እንደዚሁም የግል ህይወቶቹ ላይ አስገራሚ ናቸው የተባሉ ጉዳዮች የሚነሱበት የሚጻፉበት ነው። እዛ ላይም በስፋት ሽፋን የሚሰጣቸው ይሄ የበጎ አድራጎት ጉዳዮች ናቸው። ይሄ እንግዲህ አስመስክኖታል። ከኢትዮጵያም በኢትዮጵያ ውስጥ በጤና በግብርና በዲጂታል መታወቂያ ብርቱ ድጋፍ እያደረገ ነው የሚገኘው። ከሁለት ሺህ እንደ ኤሮፒያን አቆጣጠር ጀምሮ ነው ኢትዮጵያ ውስጥ ቢልጌት ፋውንዴሽን እየሰራ የነበረው። በፊት ቢልጌትና ሜሊንዳ ፋውንዴሽን ነበር የሚባለው አይደል። ከዛ በኋላ ግን ጌትስ ፋውንዴሽን ሆኗል እየሰራ የነበረው ከ2000 እንደ ኤሮፓያን አቆጣጠር ጀምሮ ነው። እስካሁን ድረስ ባለው አመታትም 777 ሚሊዮን የአሜሪካን ዶላር ለኢትዮጵያ ድጋፍ አድርጓል የሚሉ መረጃዎችን እንደዚሁ አግኝቻለሁ። ከዛ ባለፈ ተጽዕኖ ፈጣሪ ሰው ነው ያው ከሀብቱ ጋም ከዛም በተጨማሪ በቴክኖሎጂ አለ ሀብቱን ያገኘው ከእሱ ጋር የተያዙ የተለያዩ ጉዳዮች ስለ ቢልጌት የተጻፉ መረጃዎችን አግኝቼ ነበረ። አንደኛው ነገር በ2019 ላይ በዓለማችን እጅግ በጣም የተከበሩና የተመሰገኑ ሰዎች በሚል ፎርብስ ያወጣው መረጃ ነበረ፣ ደረጃ ነበረ ለሱ አንደኛ ደረጃ ሰጥቶታል። አሁንም የተጠቀሰው የበጎ አድራጎት ስራዎች ላይ በተለይ ጤና ላይ የሚሰራቸው ስራዎች እውቅና ሰጥቶታል። ከዛ በተጨማሪ ደግሞ ቢዝነስ ኢንሳይደር ኖቬምበር 2024 ላይ እንደዚሁ አውጥቶ ነበረ ስለ ቢልጌት መረጃዎችን። እሱም በወጣው መረጃ ላይ አንደኛው ቤት ውስጥ የሚሰራቸውን ነገሮች ቤት ውስጥ ከቤተሰቡ ጋራ ምን ያሳልፋል በሚል በወጣው ስራ ቤት ውስጥ ያለውን ቤተሰባዊ ድጋፍ እንደዚሁ እውቅና ሰጥቶታል። ከዛ በተጨማሪ ካልተነገሩለት ጉዳዮች መካከል ተብሎ ስለ ሰርግም እኛም እናነሳለን ብለናል። ከሰርግ የተያዙ ስጦታዎችን በተመለከተ የሱ ሰርግ መገናኛ ብዙሃን ያላገኙት ነው ምንም ጆሮ ጠቢ ያልተገኘበትን የሚሉ መረጃዎች ተገኝተዋል። በ19 አነፍናፊ ናቸው። በ94 የተደረገ ነው። በእርግጥ በፍቺ ከብዙ ጊዜ ቆይታ በኋላ ቢጠናቀቅም በቤተሰብ ብቻ የተደረገ በጣም ባለሀብት ሆኖ የሚጠበቅ ግን ብዙ ሰው ያልተገኘበት ቤተሰብ ብቻ የተገኘበት መገናኛ ብዙንም እንደዚሁ ያላገኙት ሰርግ ነበር። ሌላው እሱ የሚነሳበት አሁንም ባለፉት 25 አመታት ነው። ከሀብቱ ለበጎ አድራጎት የሰጠው መቶ ቢሊዮን ዶላር ነው እስካሁን ድረስ ከዚህ በኋላ ያለውን ሀብቱን እንደዚሁ በሚቀጥሉት አመታት ሰጣለሁ ብሏል ከዚህ ጋር ብዙ መረጃ ያገኙለት ምንድን ነው ለልጆቹ የሰጠው ውርስ ነው አስር ሚሊዮን ዶላር ብቻ ነው የሰጠው ለእያንዳንዳቸው ሶስት ናቸው አስ አስር ሚሊዮን ዶላር ሰጥቷል ይህ እንግዲህ ከሀብቱ ዜሮ ነጥብ ዜሮ አንድ በመቶ ብቻ ነው የሚሆነው የሚል መረጃ ናግኝቻለሁ ቀጣይ ያሉን ሀብት አጠቃላይ ለበጎ አድራጎት ስራዎች እንደሚያውላቸው ተናግሯል በጣም ደስ ይላል። ቮግ መጽሄት የጠቀሳቸው አንዳንድ ሀሳቦች አሉ ና ለአድማጮቻችን ብናገራ ብያሳኩ። ያው ካሁን በኋላ የሰርግ ወቅቶቻችን በተለምዶ አልቀዋል አይደል? እያለቁ ነው። ሌሎችም ሊኖሩ ይችላሉ። ያው የአብዛኞቹን ይዘን ነው እያወራን ያለ ነው። ከእሱ ጋር በተያያዘ ሰዎች ከዚህ በኋላ እየሄዱ ቤቱ ተለመደ ወይ እንዴት ነው ትዳር፣ ምን አዲስ ነገር አለ የሚሉ ጉዳዮችን ያነሳሉ እሱን በተመለከተ ሲሄዱ ይዟቸው የሚሄዷቸው ስጦታቸው ሊያሳስባቸው ይችላል እና እኛ አገር ግን የተለመዱ ግን በዓለም አቀፍ ደረጃም በጣም ተወዳጅ የሆኑ ስጦታዎችን ዘርዝሯል። ቮግ መጽሄት ያው በጣም ታዋቂ መጽሄት ነው። ከመቶ ዓመታት በላይ የቆየ ነው። በተለይ በፋሽኑ ኢንዱስትሪ በጣም ትልቅ የሚባል መጽሄት ነው። በምዕራቡ ዓለም ቮግ መጽሄት ላይ መውጣት የቮግ መጽሄት የፊት ገጽ ላይ መውጣት ትልቅ ክብር ተደርጎም ይቆጠራል። እንደ ፕሮፋይል እንትናቶ ቮግ መጽሔት ላይ ወጥታለች ተብሎ አንዴ ታሪክ ሻቻሉ ነው የሚሆነው። አሁን በ ወር አንዴ የሚመጣ ሆኗል። እንደውም በአመት አስር ጊዜ ሆኗል። አንዳንድ ወራት ላይ ሁለት የሁለት ወር አንዴ መውጣት ጀምሯል። በጣም ተወዳጅ ግን እየነበረ ነው። ይህ ፋሽን የስታይል አይነት፣ የባህል የህይወት ዘይቤ እንዲህ እንዲህ አይነት ጉዳዮች በስፋት የሚወጡበት ነው። አዳዲስ እቃዎችም በተለይ ቅንጦት የሆኑ እቃዎችም እንዲሁም የሚተዋወቁበት መጽሔት ነው። እዚህ መጽሔት ላይ ባለፈው ወር የወጣ ጉዳይ ነበረ። ጥንዶችን ስትጎበኙ ብትሰጧቸው መቼም አይረሷቸውም፣ ልባቸው ውስጥ ትኖራላችሁ ብላ ያስቀመጧችሁ ጉዳዮች አሉ። በእርግጥ የሚገርምህ እኛ አገር የተለመዱ ጉዳዮች ናቸው እነዚህ። ይቅርታ የተለመዱ ጉዳዮች ናቸው። እነሱን እናንሳ ስቲ። አንደኛው ትራስ ነው። ግን ትራስ አጋጥሞኛ አቅም ግን እዛ በአንደኝነት ደረጃ የተቀመጠው ትራስ መስጠት ሁሌም አይረሳ አይረሰኝ ነው። በጣም ቀላል ነው። በቃ ሰዎች አይረሱትም። ትራስ የተሰጣቸው ሰዎች አይረሱትም። ትራስ ላይ ምን ይቻለው መሰለ፣ በቱርክ ባህል ሙሽራ ማለት ስትጋባ የተለያየ ትራስ ነበረ። ሰዎች አሉ የሚጠቀሙት ምሳሌ፣ ሁለት ሰው አብሮ የሚተኛ ከሆነ የተለያየ ትራስ ነው፣ ግን ልክ ካገባ በኋላ ስጦታ ከቤተሰብ የሚሰጠ አንድ ወጥ ትራስ ነው። እኛ ገር የለማል ከጥግ እስከ ጥግ አንድ ወጥ ትራስ ነው። በቃ እሱ ትራስ ሲደረግ በቃ ባለ ትዳር ነው ማለት ነው የሚለው ማሳያ ነውና እሱ ትራስ ሲሰጥ አይቻለሁኝ። ትራስ በጣም ወጪውም ቀላል ነው፣ ግን በጣም ተወዳጅ በጥንዶች ዘንድ ተወዳጅ ስጦታ እንደሆነ በቀጣይ ቢሰጥ ዘመናዊም አይነት ስጦታ ተደርጎ ተቀምጧል። ለየት ያለ ነው ያለ ነው። ሌላው እኛ ገርም የተለመደ ነው፣ ግርግዳ ላይ የሚሰቀሉ ስዕሎች መንፈሳዊ ሊሆን ይችላል ሌላም ሊሆን ይችላል። እነዚህን ስዕሎች መስጠት ይመረጣል ተብሏል። መጠጫ ብርጭቆችም እንደዚሁ ከተወዳጆቹ መካከል ተቀምጧል። መጠጫ እንደ ጥንዶቹ ፍላጎት ሊሆን ይችላል። ቡና የሚወዱ ከሆነ ቡና የሚጠጡበት፣ ካልሆነም ሻይ የሚጠጡበት ያው እኛ ሀገር የቡና መጠጫ መጠጫ ባህላዊ መጠጫዎቻችን ለእንደዚህ ለስጦታ ይመጣል በብዛት ለሁለቱ ብቻ ሳይሆን ሰፋ ተደርጎ የብዙ ሰው ነው፣ ግን እነሱ ቢሰጡ ተብሎ ተቀምጧል። ሻይም ሊጠጡበት ይችላሉ። ሌላ ደግሞ የወይንና ሻምፓኝ አይነት መጠጫዎችም እንደዚሁ በስጦታ ቢሰጡ ልብ ውስጥ የሚቀሩ አይረሴ ስጦታዎች ናቸው። የፎቶ አልበም የሚል በሀያ አምስት ገርሞኛል። አሁን ፎቶ በፊት ፎቶ ይሰጥና አንተን አልበ ማዘጋጅ ተምና የምታስገባ። አሁን ግን በጣም እየዘመነ ስለመጣ እዚህ ከተማም ላይ የምናያቸው ራሳቸው ናቸው፣ ቦርድ አለ የሚሰቀ ግርግዳ ላይ የሙሽሮች ፎቶ ይደረግና ሰዎች ሲመጡ ሀሳብ ይሰጣሉ። የተሳተፉ ሰዎች ደስ ብሎናል፣ የአብርሃምና የሳራ ጋብቻ ያድርግላችሁና ሌሎች የምኞታቸው እንኳን ወደ እኛ ቡድን መጣችሁ የሚሉ እንዲ እንዲ ዘና የሚያደርጉም ፍቅራቸውን የሚገልጹ የወደፊት ምኞትን እንዲሁ የሚጠቅሱ ሀሳቦች ተቀምጠው ከፊርማ ጋር ይቀመጣሉ፣ ይጻፍበታል ይጻፍበታል። እንዲህ ተደርጎ አልበሙንም ሁሉንም ነገር ይሄ ቪዲዮ የሚሰሩት ሰርጉን፣ የሚያዘጋጁት ናቸው የሚሰጡ። ግን እዛ እንግዲህ ሌላው ዓለም ላይ አለ ማለት ነው። የፎቶ ስጦታ የፎቶ አልበም መስጠት አሁንም በጣም ተወዳጅ ነው። ሀያ ሀያ አምስት ላይ የፎቶ አልበም ብሰጥ ተብሎ ተቀምጧል። ባህላዊ አልበም አልጨረም ማለት ነው። ሌላው ዓለም ዓለም እንግዲህ ቮግ አሜሪካ ውስጥ የሚታጠ በጣም ትልቅ ትልቅ መጽሔት ነው። ስለዚህ በጣም ተወዳጅ ነው እና ገበያ ላይ አለ እስከነ ዋጋው ነው የሚያስቀምጥ። መግዛት ከፈለግ ሄደ እንድትገዛ ማለት ነው። የፎቶ አልበም እንዲሁ ተቀምጧል። ሌላው መብራት ነው። መብራቶች የመኝታ ቤት መብራቶች እነሱም አይረሴ ስጦታዎች ሆነዋል። በቀላሉ የምንገዛቸው ናቸው። ሰዎች ያንን መብራት ሲያዩ ከኛ ጋር ሲያጠፉ ሲተኙ ሲነሱ፣ ከኛ ጋር ያላቸውን ቅርርብ በደንብ ሊያሳይ ይችላል። ስለዚህ እነዚህን ይዘን ሄደን መጠየቅ እንችላለን። አይረሴ ዘመናዊ ናቸው፣ ዘመነኛ በ2025 የሚሰጡ እየተሰጡ ያሉ ስጦታዎች ናቸው። ተጠቅለል ሲሉልን ግን የእለት እለት የምንደለደልባቸው እና ሁሌ የምናያቸው፣ ለዛ ነው ከአእምሮ የማይጠፉት አይነት ስሜት ያለው ነገር ነው እና ምን ስጥሻ አንቺ ስጦታ እኔ ምን አግራ የሚገርም እስካሁን የምጠቀምባቸው የቤት እቃዎች አብዛኞቹ የተሰጡኝ ናቸው። ስላሉ ፕሮግራም ሲሰራ እኔ ኩን ዳል የተሰጡኝ እና የምጠቀመው ስለው እንዲህ አለኝ። ትራስ እና ፍራሹን ጨምሮ ማለት ነው። ትራስ አልሰጠኝ፣ ትራስ ግን መብራት ተሰጥቶኛል። የመኝታ ቤት መብራት። ከዛ ባሻገር ይሄ ቤት ውስጥ እቃ እንዳልከው እነዚህ ስኒዎች በተለይ ትላልቅ ሰዎች ይሄ ጎረቤቶች፣ አብረው ያደጉ የቤተሰቦች ጎረቤቶች ስኒዎች፣ እነዚህ ብርጭቆች፣ ሳህን፣ እንደዚህ የምግብ ማቅረቢያ ድስቶች ምንም አልገዛውም። የምሬን ነው መነገር፣ እስከ ዛሬ የምጠቀመው እንደዚህ የሰጡኝ የተለያዩ ቤተሰቦች እየሰጡኝ ነው። አንዳንድ ሰዎች ያስቀምጧቸዋል ብፌ ውስጥ፣ ልክ እንደ ማስታወሻ የሚያስቀምጧቸዋሉ። እኔ እየጠቀምኩባቸው እየቆዩ ሲሄዱ በቃ አንድ ሁለት እንደ ማስታወሻ አስቀምጣሉ። ግን አብዛኛው ቀይ እሱ ሲነግረኝ፣ እኔ እኮ እንደዚህ ነው አልኩት። አብዛኛውን ስጦታ የተሰጠኝ ነው እንደዚህ። ከጎረቤት አንሶላ ተሰጥቶኛል። ከተሰጠኝ መካከል ትራስ ስትለኝ አንሶላ አነስ ተሰጥቶኛል። አልበም አልነበረም፣ አልበም አልተሰጠኝም። የመንፈሳዊ ስዕል የግርግዳ ስዕል ሰጡኝ፣ ጓደኞች ነበሩ። ስለዚህ እነዚህ የወይን መጠጫ እሱ ተሰብሮብኝ አልቋል፣ ግን አንድ ለምልክት አስቀምጫታለሁ። ስለዚህ አይሪስ የሚባለው ነገር ያውሶማሊያስኬደ ነው። በደምብ በተለይ ሳሃን እያልኩ ለጅላሉ ስነግረው ነው። ሳሃኖቹን ሳውጣቸው አስታውሳቸዋለሁ። እነዚህ የዳቦ ማቅረቢያ ለበዓላት፣ የወጥ ማቅረቢያዎች አሉ ተደራራቢ። አንተ ሴቶች በደምብ ያውቋቸዋል። አሁን እኔ የማወራቸው ነገሮች እነዚህ ማያቀዘቅዙ እንዲ እንዲ ስጦታ የተሰጡኝ ስጦታዎች ናቸው። እነሱ ሲሄድ እኔም ስሄድ እንደዚህ ይሰጣሉ። ግን ከቅርብ ጊዜ ወዲህ ምን እናደርጋለን መሰለኝ እኔና ጓደኞቼ እንሂድና አንድ ሰው ቤት ውስጥ ይጂና የጎደለ ነገር ይህ ይባላል። አንድ ሰው ይናካልስልላለ አንድ ሰው ሄድና ያ ያል ያይና አቅም ካለን እንደ አቅሙና እንደ ሁኔታው ነው፣ ካለን እንትን እኮ አልገዛችም ምናምን እንላለን፣ እንዴት ነው ምናምን። ከዛ እሱን ገዝተን እንመጣለን፣ እንዳይደራረብ። አንዳንዴ በጣም ብዙ ብርጭቆ፣ በጣም ብዙ ሰሃን፣ በጣም ብዙ የሆነባል። እንደዚህ ከሚሆን እናይና እንተን እኮ የላትም እንደዚህ ብለን እንሰጣለን። አሁን እንደዛ ነው። ምናረገው በጓደኛሞች ማለት ነው አሁን ያለው ትሬንድ ይሄ ነው አሁን ያለው ነገር እሱ ነው በጣም ጥሩ ትናንት አንድ ጽሁፍ እያነበብኩ ነበረ ዳ ኢንዲፔንደንት ላይ ፕሪሚየሙ ላይ የጽሁፉ ርዕስ ኢስ 2025 ዳ ኢየር ጉድል ዳይስ የሚል ርዕስ አለው 25 ላይ የጉድል ዘመን እያበቃ እየሞተ ያለ ይመስላል የሚል ሀሳብ ያለው ጽሁፍ ነው። ብዙ ምርጉቶችን ያስቀምጣል። እንግዲህ ጉግል በ1998 ነው የተመሰረተው። ከዛ ጊዜ ጀምሮ አሁን ጉግል እንደ አንድ የዲክሽነሪ ቃል ሁሉ ገብቶ መፈለግን ጉግል ማድረግ ተብሎ እንደ አንድ ኦፊሻል ቃል እየተጠቀምንበት ያለ ከፍለጋ ጋር ከመልስ ጋር ከሁሉ ነገር ጋር የተያዘ ቃል ሆኖ ከርሟል። ወደ ሁለት ትሪሊየን አካባቢ የሀብት አለው የጉግል ካምፓኒ በጣም ትልቅ ገንዘብ ነው የሚያንቀሳቅሰው። ጉግል ላለፉት ሀያ አመታት በብቸኝነት ማለት በሚቻል ደረጃ የኢንተርኔቱን ዓለም የፍለጋውን ዓለም ተቆጣጥሮ ያለ የካምፓኒ ነው። አሁን ግን የጉግል ዘመን እያበቃ ያለ ይመስላል የሚያስብሉ አንዳንድ ነገሮች እየታዩ ነው። ይሄኛው ደግሞ የአርቲፊሻል ኢንቴሊጀንስ መምጣት ነው። በተለይ ከአርቲፊሻል ኢንቴሊጀንስ መምጣት ባሻገር ደግሞ እነዚህ ቻት ቦቶች እንደ ቻት ጂፒቲ ያሉት በደንብ ስራ ላይ መዋላቸውና በአፕሊኬሽንም በዌብሳይትም በሌሎች የኢንስታንት ሜሴጅንግ አፕሊኬሽኖችን መምጣታቸው የጉድል ዘመን እያበቃ ለመሆኑ ማሳያ ናቸው ተብሏል። ጥናቶች ቀርበው ነበረ። አሁን ይሄ አሁን ያለው ጄኔሬሽን ሀያ አምስት አመት በታች ያለው ትውልድ ጉድልን በፍጹም አይጠቀም ነው እየተባለ ያለው በተለይ በሰለጠኑት አለማት። ለምን አንድ ጥያቄ ጠይቀሽ ጉግል የሚያመጣልሽ መልስ የተለያዩ ዌብሳይቶችን ከዛ ጋር የተያያዙ ድረገጾችን ነው የሚያመጣልሽ ና ከእነዚህ ውስጥ መልስሽን እንደብተሽ ፈልጊ የሚል ነገር አለው። እነዚህ እንደ ቻት ጂፒቲ ና ፐርፕሌክሲቲ ያሉ የአርቲፊሻል ኢንቴሊጀንስ ውጤቶች ግን በጉዳዩ ላይ የተዋቀረ የተጠና በደንብ የተስተካከለ መልስ ነው የሚሰጥሽ አንድ ቃል ሳይሆን ሰፋ ያለ መልስ ነው የሚሰጥሽ። ይሄ ደግሞ ለጉዳዩ በደንብ እንድታቂ፣ በጉዳዩ ላይ ተብራራ መረጃ እንዲኖርሽ። ሁለተኛ እነዛን ዌብሳይቶች እየደባሽ ማየት በራሱ ሌላ ስራ ነው። ይሄኛው ግን ጠላል ያለ መልስ በአንድ መልኩ ስለሚሰጥሽ በጣም ተመራጭ ሆኗል ተብሏል። በአሳለፍነው አመት 2024 ላይ አንድ ጥናት ተደርጎ ነበረ። በዛ ጥናት ላይ የጉግል የተጠቃሚዎች ቁጥር እንዴት ነው የሚል ነገር ነው የተደረገው። በጣም በእጅጉ አሽቆልቁሎ ተገኝቷል ተብሏል። ጉግል በ2023 የሚጠቀሙት ሰዎች ከግማሽ በላይ ሰዎች እንደ ቀነሱም ተነግሯል። በአንጻሩ ደግሞ የቻች ፒቲ ተጠቃሚዎች በ160 ፐርሰንት እንደጨመሩ ነው የተነገረው። ይሄ ደግሞ በጣም ትልቅ ቁጥር እንደሆነ ታውቋል። ከቻች ፒቲ ባለፈም ሌሎች እንደ ፐርፕሌክሲቲ ያሉ የአርቲፊሻል ኢንቴሊጀንስ ውጤቶች ወይም አንሰር ኢንጂንስ በደንብ ተጠቃሚዎችን እያፈሩ ብዙ ደንበኞችን እያመጡ ትሬንዶችም ይሄ ልምድ አይደለ አሁን ጉድልኩ እንደዚህ ልምድ ነው። ሌላ አሁን ልምድ ሁሉ ወደ እነዚህ ቻትቦቶች ወደ እነዚህ የአርቲፊሻል ኢንቴሊጀንስ ውጤቶች እየሄደ እንደሆነ ተነድሯል። ይሄ ደግሞ በጉግል የገበያ ድርሻ ላይም ከፍተኛ ጫና እያሳደረ እንደሆነ ተነድሯል። ሼሮቹ እየቀነሱ እንደሆነ ተነድሯል። በአንጻሩ ደግሞ ኦፕን ኤ አይ እና ፕሬፕሬሲ ያሉ የአርቲፊሻል ኢንቴሊጀንስ ውጤቶች በከፍተኛ ደረጃ የሼሯቸው ዋጋ እየጨመረ እንደወጣ ተነግሯል። በ2024 ጃንዋሪ ወር ብቻ 10 ሚሊየን አክቲቪዘርስ ማለት በቃ ሁልጊዜም የሚጠቀሙት ጠቃሚዎች ቻችፒቲ እንዳገኘ ተነግሯል። በዚህ ደግሞ 14 ቢሊዮን ዶላር ገቢ በአመቱ ውስጥ ሊያገኝ እንደሚችል ነው የተገመተው። ይሄ የዘመን መቀየርን አዳዲስ ነገሮች እየመጡ እንደሆነ ቴክኖሎጂ ትልቅ ለውጥ እየታየ እንደሆነ መሰረታዊ የሚባል ለውጥ እየታየ እንደሆነ ማሳያ ነው የሚል ዝርዝር ነገሮችን ይዞ ወጥቷል። ግን እነዚህ ቻችፒቲ እና ፕሬፐርስ ያሉ የሰርች እንጂሮችን የማይጠቀሙ ሰዎችም አሉ። ይሄ ደግሞ እንዳይጠቀሙ ምክንያት የሆናቸው ሰዎች አሉ የሚለው ምን መሰለሽ፣ ሉ ሊያስፈልግ ለምሳሌ የሆነ ነገር ጠይቀዋለሽ፣ እንደዚህ እንደዚህ እንደዚህ ብለሽ አመተ ምረት ተፈልጭ ለምሳሌ አመተ ምረቱን ልደርሻል። እነዚህ የቻት ቦቶች ግን ዝርዝር መረጃዎችን ነው የሚነዱሽና፣ አዎ አንዳንድ ብዙ ማንበብ የማይፈልጉ እንደዚህ ጊዜያቸው መፍጨት የማይፈልጉ ሰዎች ጉግልን ተመራጭ ያደርጋሉ። ጂሚኒ ላይ መልስ ነው ተብሏል። ግን ጂሚናይ ከነዚህ ከእንደ ኦፕን ኤአይ ከሚያመርታቸው ምርቶች ጋር ስታዩ በተወሰነ ደረጃ ወደኋላ የመቅረት ነገር ያለው አርቲፊሻል ኢንቴሊጀንስ ነው። ለማንኛውም ይሄኛው ዘመን የጉግል ዘመን እያበቃ ይመስላል የሚሉ ነገሮች እዚህ ኢንዲፔንደንት ላይ ተጽፎ አይቻለው። ከጉግል ዘመን ማብቃት ባሻገርም የስማርትፎን ዘመንም እያበቃ ነው የሚሉ ነገሮች እየወጡ ነው የሚገኙት። እንግዲህ ሰዎች እጃቸውን እየተጠቀሙ እንግዲህ ስልክ የሚጠቀሙት አይደለም። እነ አፕልና እነ ሳምሰንግም አሁን ስማርትፎን ላይ በጣም ብዙ ተጠባዋል፣ በጣም ብዙ ስራዎችን ሰርተዋል። ብዙ አዲስ ስልኮችን ያወጣሉ በየዓመቱ። አሁን ግን እነ አፕልም እነ ሳምሰንግም ሌሎችም ትልቆቹም ካምፓኒዎች ፊታቸውን ከስማርት ስልክ ዞር ሊያደርጉ እንደሆነና የመጪው ዘመን ቴክኖሎጂ ስማርትፎን እንዳልሆነ አንዳንድ መረጃዎች እየወጡ ይገኛሉ። ስማርትፎን ምን ይተካል ሲባል ስማርት ክላስ ነው የተባለው። ስማርት ክላስ መነጽር ማለት ነው። መነጽር ታሪክ ያለሽ፣ አንደኛ መነጽር እጅሽን ነጻ ያደርገዋል የተባለው፣ ሁለተኛ በቃ በአይነሽ በምታያቸው ነገሮች በሙሉ ና ታይምሮች ጋር በተገናኙ መንገዶች ኖሮን በጣም የማቅለል ነገር ይኖረዋል ነው የተባለው። ከሌሎች ከሌሎች ከጤናም ከምንም ከምንም አንጻር የስማርት ክላስ ወይም ይሄ የስማርት መነጽር ቴክኖሎጂ የመጪው ዘመን ትልቁ ተስፋ ነው፣ ትልቁ አጀንዳ ነው እየተባለ ነው። ወደ መንገሻ ወዳዘጋጀልን ጉዳይ እንለፍ። ለውጤት እንደገድ የሚያገለግሉ ልማዳዊ ድርጊቶች አሉ አይደለ? ተጫዋቾች በዓለም አቀፍ ደረጃ አሰልጣኞችም እንደዚህ አይነት ልማዳዊ ድርጊቶች አሏቸው። የትኞቹ ናቸው የሚለውን ጉዳይ መንገሻ ለማ አዘጋጅቶልናል። ቀጥታ ወደ መንገሻ እንለፍ።